ንንጃ ርዕሴ ግን የሚይዙት ነኛ ርዕስ የሚለው ማለት ነው። እንደው ኢንሻላህ ፈጣሪ እንደው አላህ ምኞቴን ያሳካልኝ እንጂ በቃ ንንጃ እኔ ሁሉ የምመኛው ነገር ቢኖር ማለት ነው፣ አሳድጉኝና ማለት ነው፣ ሰብስክራይብ አድርጉኝ። አበረታችሁኝ፣ ይውልኝ ፈጣሪ ውለታችሁን ይከለው። ሰብስክራይብ የምታደርጉኝም አላህ ያላሰባችሁትን ርዝቅ ይስጣችሁ። ላይክ የማይደርጉኝ አበረታችሁ ምን ማለት ነው። ከዛ አገር ቤት ገብቼ በቃ አለ አይደለ የተቸገሩትን ምስኪኖችን መርዳት ወላህ ባላህ እገባላችሁ አለ ማለት ነው። ይሄቱ ከከፈለኝ አረባላ ወይ እውነት እኔ እራሱ የሚከብለኝ የሚከብለኝ አይመስለኝም። ምክንያቱም እኛ በአሁኑ ሰዓት ይኸው ሁሉም የሚፈልገው ይሆናል አይደለ ደመቅ ደመቅ ወላለበት ስለሆነ ሁሉም የሚሄደው ለዛ ስለሆነ፣ ደግሞ እኛም ስለ ላይክ ሌላው ቢቀር ሰብስክራይብ ማድረጉ ላይክ አድርጉን፣ በቃ በይጥማችሁን ወሬያችን በቃ ከፍታችሁ ዝም በሉት። ምክንያቱም ሰዓት እንዲቋጠርልን ማለት ነው። እኔ ወላሂ እንደሆል የምመኛው ነገር ቢኖር ማለት በ የተቸገሩትን መርዳት በቃ እንደ አለ ስንት እና ስንት ድሆች አሉ። ወላሂ ምስኪኖች አሉ፣ ምስኪኖች መርዳት እንጃ፣ የሚያስደስተኝ ይሄ ነው፣ በህይወቴ ማለት ነው። ሰው ሲቸገር ማየት አልወድም። ሰው ደግሞ የሆነ ነገር ለምኖኝ ሆነ የሆነ ነገር ሲለኝ በጣም ነው እንጃ አልጨክንም ማለት ነው እና ፈጣሪ ኢንሻአላህ ታላሰባችሁ ትልድት ይስጣችሁ። ሰብስክራይብ ያደረጋችሁኝ ማለት ነው ላይክም እያደረጋችሁ አበረታችሁኝ። ባለፈው ቃል ኢንሻአላህ አድጌ ዩቲዩብ ከፍሬ ወይ እንጃ ከእናንተ ምንም መደብቃችሁ ነገር የለም። ማለቴ ከእናንተ ምንም ነገር መደብቃችሁ ነገር የለም ኢንሻአላህ ረቢ እንደዋላህ እንደ ኢንሻአላህ ሁሉም ነገር አለ ቃል ያለ ድለ እን ንጨብጫ የዩቲዩብ ከፍሎኝ ከመዳብ ቤት ግልግል አደርጋችሁ የአገር ቤት ገብቼ ጥሩ ጥሩ ስራዎችን እየሰራሁ በዛ ላይ ደግሞ በጥሩ ጥሩ ስራዎችን እየሰራሁ ምስኪኖችን እየረዳሁ እንደማሳያችሁ አላሳፍራችሁም። እርግጠኛ ደግሞ እንደምታኮሩኝ ማለት ምክንያቱም ታውቃላችሁ በመዳብ ቤት ከልጅ ጋር ስንንጫጫ የምንውለው ምን አይነት ስራ እንሰራለን ምን አይነት ወሬ እንለቃለን። ሀያ አራት ሰዓት ሙሉ ሲጮሁብን ነው የሚውሉት። እንደ ፈጣሪ ሁላችሁን በስደት ላይ የሚያላችሁትን ፈጣሪ ያልታሰበውን ርዝቅ ይስጣችሁ ነው የምላችሁ ወይ ላይ ላይክ የምታደርጉ ሻር የምታደርጉ። በቃ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን፣ ምኞታችሁን፣ ሀሳባችሁን ያሳካላችሁ፣ ሁላችሁም ተለውጣችሁ፣ ሁላችሁም አድጋችሁ ምስኪንን የምትረዱ አላህ ያድርጋችሁ። ያ ረቢ ሁላችንን በቃ ይበለን ከስደት ላይ አህለን አህለን ብያለሁ የምትገቡትም እና በረታቱኝ፣ ዩቱቤን አሳድጉልኝ። ወላሂ እኔ እንጃ ቢያንስ ማለት ነው ስንት ወር ነኝ፣ ቢያንስ ዓመት ሊሆነኝ ነው። ሲጀመር ከአራት መቶ እራሱ አራት መቶ ሰብስክራይብ ነው ያለኝ ማለት ነው። ነቅነቅ ካላልኩም እኔ እንጃ ለምን እንደሆነ አላውቅም፣ እና በረታቱኝ ማለት ነው። አዎ ውዴ ላይክ አድርጉኝ አበረታቱኛ። ለአድለ የመዳብን ቅመሞች መስል ብሉን አብላችሁ ነው እሱ እንሻላህ እንግዲህ አላ ለሚወደው ነገር ነው። ሁሉም ነገር እንደዚህ ሆኖ አለምኞታችን ሀሳባችን ነው። አላ ያእሳካለ ፈጣሪኛ አድገን እንዲ ለእኔ ደስኛ። ሲጀመር ህዝብ ሁሉም የራሱን ርዝቅ ነው የሚበራው፣ ምክንያቱም ሁሉም ፈጣሪ የሰጠውን ነው የሚበራው። ያም ቢያድግ ያም ቢያድግ፣ ሁሉም በቃላድ ነው። ማንም የዛን ሊወስድ አይችልም። ማንም የማንን መርዝቅ ሊወስድ አይችልም። ሁሉም ፈጣሪ የሰጠውን ርዝቅ ነው የሚበለው። እንደዛ እስኪሆነ ድረስ ሁላችን እስኪንደግ፣ እውነት እኔ እንጃ ነው የራሱ መስመስ አይመስልኝም። እውነት እኔ እንጃ አድጌ ዩቱብ ተከፍሎኝ ማየው ራሱ አይመስለኝም። እኔ እንጃ ግን ከፍታ አለው። ሲፈልገኝ አጥፋዋለሁ፣ ሲፈልገኝ ከፍታ አለው እና እንደዛ ነው እላችኋለሁ። ገባ ገባ በሉ ማለት ነው። ወላ ኢንሻአላ ያ ረቢ፣ እንደው አላህ እንደው አድጌ ተለውጬ እንደው ምስኪን ማስደሰኔ በቃ እኔ እንጃ የሆነ ነገር አለ አይደለ? በቃ ምስኪኖቹን መርዳት ነው በጣም የሚያስደስተኝ። ምን ጊዜም ቢሆን ልጅ ሆኝ እንኳን ቢሆን ማለት ነው ቤተሰብ ላይ ሆኜ እንኳን ቢሆን እንጃ፣ በቃ እኔ እንጃ እኔ እንዴት እንደሆነ ራሱ ነግራችሁ። ቢያንስ እንኳን ባይኖረኝ እንኳ ማለት ነው ባይኖረኝ እንኳ ማለት ነው አስር ብሩን እንደምን አደርግላችሁ መሰላችሁ? ማለቴ አሁን ለአንዱ ሰጥቼ ለአንዱ ዝም ማለት በጣም ነው የሚከብደኝ። ከዛ አስር ብሩን ዘረዝርና ማለት ነው በፊት እኮ አሁን ላይ ነው እንጂ ሁሉ ነገር የተወደድ። በፊት እኮ እራሱ አስር ብር ብዙ ነገር ይገዛል። አንሳሳ እንጂ በእራሱ ዳቦ ይገዛ ነበር ደግሞ ያው የሆነ የሆነ ነገር ይገዛ ከዛ አባቴ ብር ሲሰጠኝ ማለት ነው እሱ ከሄድና ዝርዝር አደርገዋለሁ። ዝርዝር አደርግና ሄድና ምስኪኖችን ከዛ የምችለውን አከለ አድርገቸው መጣሉ። ወላሂ በጣም ነው የሚከብደኝ። እኔ እንጃ ለምን እንደሆነ ማለት ነው። እና ደግሞ ፈጣሪ እንችላለን አሳድጉኝ ጥሩ ደረጃ ደርሽ

እውነት እንዳለ መጨረሻችንን እንዳለ ያሳምርልን። በእውነት ከባድ ነው። በስደት ያለና ህይወቶች እንደዚህ እየተንከራተቱ አስባችሁታል። በባህር ላይ ግማሹ አላህ ያለው ሰላም ይገባል። ደግሞ አላህ ደግሞ እንደዚህ ያልፈቀደለት ደግሞ እንደዚህ እየተንከራተተ በባህር በሚቀሩ አሉ። ላይ ፈጣሪ ምኞታቸውን ሀሳባቸውን ቢያሳካላቸው ቢያሳካላቸውን ያሰውትን ሰው ለፍቶ ለሚያገኘው ገንዘብ እንደዚህ አድርጎ ጥሩ ለሚገኘው ገንዘብ

ላይክ ላይክ አድርጉኝም ላይክ ሁለት ሰው ብቻ የሚታየኝ ሲጀመር፣ ሁለት ሰው ላይክ ያደረገኝ። ገባ አወጣ ደግሞ አትፈሉ፣ ማለት እነ እናንተ ማለት ነው። ምን ያስደስታችኋል? አድጋችሁ ተለውጣችሁ ምን ማድረግ ነው የምትመኙት? የምትመኙትን ደግሞ ጻፉልኝ በኮሜንት ማለት ነው። አህለን አህለን አህለን ብያለሁ። ያው የአረበኛ ግን አችልም፣ አረበኛ መጽፉልኝ ማለት ነው።

አህቶቼ ፈጣሪ ያላሰባችሁ ይስጣችሁ። በቃ ለአደለ ፈጣሪ በቃ የተሻለውን በቃ ለእናንተ የሚጠቅማችሁን ለእናንተ የሚያስብላችሁን አላ ይስጣችሁ። ክርስቲያኖቹም እንደዛ ሁላችሁም ማለት ነው ክርስቲያኖቹ ሙስሊሞችም በቃ ፈጣሪ የልቦናችሁን ያሳባችሁን ያሳካላችሁ ላችኋለሁ ማለት ነው። ወንዶቹም ደግሞ እንደዚህ ነው ደህና ስ ያልገጣችሁ ፈጣሪ እውነት ጥሩ ሴት ይግጠማችሁ። በእውነት የምታስብላችሁ በቃ ተሳስባችሁ በቃ ሁሉም ነገር አንድ ሰው በህይወት ላይ ሲኖር ተሳስቦ ሲኖር ነው ደስ የሚለው። ተሳስባችሁ ተፋቅራችሁ የምትኖሩ የሚያኖር ትዳር ይስጣችሁ። እና እንደዛ ነው እላችኋለሁ። አውቃት ያዊቶ ቆየ ቆየት ያ ስለሚገባ እንጃ ወሬው ራሱ ይጠፋብኛል። ለምን እንደሆነ አላውቅም። እና ማለት ነው

አይከፈልባችሁም እጃችሁ፣ ምጃችሁ። ሰብስክራይብ የምታደርጉልኝ ፈጣሪ ያልታሰበው ነው። እዚህ ላይክ የምታደርጉኝ እንደዛው እጥፍ እጥፍ እጥፍ እጥፍ ጨማምሮ ፈጣሪ ሀሳባችሁ ምኞታችሁን ያሳካላችሁ። እና እንደዛ ነው ማለት ብዙዎቼ ላይክ አድርገ ላይክ በያቸው። እስኪ እናቴ ሳ ራዩ አማይቱ ምን እንደው ሰላም ቤተሰብ ብላለች ላይክ እያደረጋችኋት እያለች ነው። የእኔ ውድ እህት እስኪ አበረታቱም። እኛ ምንም የምናወራው ነገር የለም። መዳቤ ጩኸት ብቻ ትርፋችሁ እና ፈጣሪ ሀሳባችሁ ወታችን አሳግቶልን አንድ ሀገራችን እስከምንገባ ድረስ እኛ ጋር ጩኸት ብቻ ነው ያለው እና ስራ እንጂ ሌላ አክባር ምንም ነገር የለንም። እንውላችኋለን እኔ እንደውም ሁሌ ራሱ አሁን ራሱ ዩቱብ ስቆይ ከብቻ ላቅም ምን ብቻ በቃ አለና አንድ ሰው በቃ ዩቱባችሁ ካልጨመረላችሁ እይታ ከሌላችሁ ግቡ ግቡ አይልመችም። እኛ ደግሞ መጀመሪያችን ስለሆነ በራሳቱን እንጀረ ተው። ያኔ ምንም የሚጠቅማችሁ ወሬ እንኳን ባይኖር ላይክ ሻር፣ ደግሞ ሰብስክራይብ ብታደርጉን አሪፍ ነው። ደግሞ ደራ ስትባይርት ብታደርጉልን ከእኔ ሳይሆን ከፈጣሪ ታገኙታላችሁ። ማለት ያ ነው እና እንደዛ ነው ህለን ህለን የሰው ልጅ ምንም አያደርግም፣ ምንም አያደርግም። ፈጣሪ ነው ሁሉን ነገር የሚያደርገው። ጥሩ ነገር ለተሰራ ጥሩ ይከፈለዋል አይደለም የሚባለው? እንደዛ በማለት ነው። ማለት እንደዛ ግቡ፣ አንድ ሺህ አስገቡኝ በዚህ ሳምንት ውስጥ ማለት ነው። እርግጠኛ አንድ ሺህ ሰብስክራይበር መግባት አለብኝ። ሌላውም በትንሹ ነው የጠራው። ሲጀመር ማለት እንጃ በጣም በነገራችን ላይ በጣም ነው የሚያስፈራው። ምክንያቱም ሰውን መጫን በጣም የሚያስፈራ ሰው ሁሉም ሰው ወዱ ሲያደርግ ነው ደስ የሚለው። ግን ሰውን ደግሞ ያው ሁሉም ነገር ስላለኝ እንጃ፣ እኔ እንጃ ብቻ። ሰውን ማስጨነቅ በጣም ነው የሚከብድ ለምን እንደሆነ አላውቅም። እንደዚያ እስከሆነ ድረስ ይከብደኛል ያን ሰው ስለ ለመመጣው የሚሸለቸው የሚሸለቸው ነው የሚመስለኝ። ምክንያቱም አስር ሰብስክራይብ ሰብስክራይብ ስሩ። ምንድነች ደሞ ሰብስክራይብ የሚመስለኝ ነኝ ሰው ለዛ ነው ዛሬ እንደ ሁሉም ዩቱብ ቢኖረው፣ ሁሉም የራሱን ናርሲቁን ነው የሚበላው። ለዛ አስተባብዬ ነው እንጂ እኛ ደግሞ ጀማሪዎች ነ ምንም አናውቀውም። ሲጀመር ማውጫውንም አወረጃውንም አናውቀውም። እንደውም አብራችሁ መሰሩ ካላችሁ ማለት ነው ከኔ ጋራ ከኔ እኔ የተሻለ ስለይቱ ሁሉን ነገር የሚያውቅ አለ አይደለ? እንደዛ ካለ አብሬ መስራት አብሬ ለመስራት ዝግጁ ነኝ ማለት ነው። እኔም እንደዚህ ሲመቸኝ አንዳንዴ አንዴ አለቃሉ ይቱ ምናምን እየሰራው ምግብ ሆነ በቃ ምሰራው አይነት ሀሳብ ሆነ ራሴን ሀሳብ ነገር ነገር ካለ ትምህርቶች ምናምን የሚጠቅማችሁ ነገር ካለ እንትን እላለሁ ማለት ነው እና አብራችሁኝ አብሬያችሁ የምንሰራም ካላችሁ ካልተመቻችሁ ያኔ ማለት ይህ የምትፈልጉ ካላችሁ ችግር የለውም፣ እሰራለሁ አብሬ። ምክንያቱም ሰርች መላወጥ ነው የምንፈልገው፣ ሰርች መላወጥ። ሁላችሁም የመደብ ቀሞች እስኪ እንሞክረው፣ ለእኛ ብጤዎች እንደ ፈጣሪ ያሳካልን እንደሆነ ማለት ነው ፈጣሪ ያሳክቶ ልምኞታችንን የሞላለን እንደሆነ እና እንደዛ ነው እላችኋለሁ። በቃ ዜሮ ፋንስ ይኮን እንደብት መላሳልፈው ተነስ፣ ምንም ሰው የለም ወጣ። ሁሉም ገባጣ ገባጣ ነው የሚሉት። ትንሽ ደቂቃ ነው ሲጀምር ነው አልቆይም፣ ቪዲዮ እንዲረዝም ስለማልፈልግ እና ከእኔ ጋር ነው አብሬያችሁ መስራት የምትፈልጉ ካላችሁ ጻፉልኝ በኮሜንት ማለት ነው። ኮሜንት ጻፉልኝ አብሬያችሁ መስራት እፈልጋለሁ። አብሬያችሁ ማደግ እፈልጋለሁ። ያው አንዳንዴ ደግሞ እመለቅሁ አለ እለቃለሁ፣ እንደዛ ማለት ነው። ያው እኔ በጣም አንዳንዴ ቤት ከሰው ጋር ከሆነ አንዱ ሲለቅ ደግሞ አንዱ አንዱ እየተባባልን ማለት ነው። ሳይስ ቱ ቢ አድጋል ማለት ነው። ፈጣሪ ያለ ሰዓት ደግሞ ሰክሬቶችንም ያድጋል። ኢንሻአላ ያው የሰው ልጅ ያስባል ፈጣሪ ያስተካክላል። እና እንድትሰራ ስለሆነ ነው

እርግጠኛ ነኝ እርስ እኮ ጽፍ ያለው ሰው አርሱ የተጻፈ ይመስሎኛል። የወደፊት ምኞቴ አድጌ ምስኪን መርዳት ነው ብዬ ነው የጻፍኩት አደለም? አዎ፣ በሩኝ እርግጠኛ ነ ዝጋ እኮ ስለማይታየኝ ነው። እንደዛ ነው የጻፍሽው። በሩ ነው ጻፉልኝ፣ በኮሜንት ማለት ነው አህን አህልን ግቡ ግቡ ግቡ ቤታችን መፍቶ መፍቶ ነው። ግቡ ግቡ ያልተኛችሁ ካላችሁ ገባ ገባ በሩ ማለት ነው። ጥሩ ጥሩ ነገር እየሰራን ደግሞ እንመጣለን ማለት ነው። በጥሩ በጥሩ ነገር እንመጣላችኋለን ለየለየት ያለ ነገር እየሰራን ማለት ነው። ለእናንተ ደግሞ የሚጠቅማችሁን ነገር በአስተሳሰብ ሆነ በማንኛውም ነገር ዘንላችሁ እንቀርባለን። እናንተ የሚጠበቅባችሁ የሚበረታታችሁ ቻለል ላይክ፣ ሰብስክራይብ ማድረግ ቻለል። ግን ላይክ ለምንድን ነው የማታደርጉኝ? ላይክ ማድርጉ እንጂ

ሲጀመር ስንት ደቂቃ መሰላችሁ? ገና እኮ አስራ ዘጠኝ ደቂቃ ነው። አንቆይም፣ ሲጀመር ነው። እንደዚያ እንዲበዛም አልፈልግም። ለዛ እኮ ነው ወሬ መንጋገር ሳያስፈልግ ቀልጣፋ አደርግላቸዋለሁ ማለት ነው። ቀልጠፍጠፍ አደርጋለሁ እንጂ ወሬ እንዲበዛዛ እንዲረዝም ግን አልፈልግም። ለዛ ነው እንደው ብዙ ደቂቃ ለመቀመጥ አይመቸኝም። አህለን አህለን፣ ግቡ ግቡ፣ መርሐበቴን ግቡ ቤታችን መፍቱ ነው። ኑኑ ሰብክራይብ የምትደራረግ ካላቸ እንደራረግ። ቤተሰብ እንሆን፣ አብረን እንደግ፣ ተያይዘን እንደግ። እንደዛ ካልሆነ አንምረብንም ማለት ነው። ችግር የለውም። ሁሌ በኮሜንት ማለት ነው ሰብክራይብ ማድረግ እንዳደርጋችሁ የምትፈልጉ ማለት ነው ኮሜንት ጻፉልኝ። ከዛ እኔ ያን ኮሜንቱን እያዩ ከዛ እየስልጫን እየገባው ሰብስክራይብ አደርጋችኋለሁ። እሺ፣ አብሽሩ። በእኔ በኩል አብሽሩ አደርጋችኋለሁ። እንደ አንተ እንዳትሉ ማለት ነው። አላሳፍራችሁ፣ መኮራችኋለሁ። ሰብስክራይብ በማድረግ ከኔ እንደው ላይ ስልኪ ውስጥ ማለት ነው ሰብስክራይብ ያላደረኩት ሰው የለም። አንተ ለምን እንደሆነ ግን እንደ ሰዎች በቃ ማለት አልችልም። ያንም ላይ ሰብስክራይብ አድርግም ካል ያደረግነው ማድርገው እንደም እንደዛው ያን ካደረጉኝ አድርገና አልገና አላደረጉኝም ብዬ አንድ ሰው የዝም ነው ማለት አልችልም ነው። ጥሩነት ስለራስ ስለሆነ ጥሩ ስንሰራ ጥሩ ነገር ይከፈለናል። አንድ ሰው የሰው ልጅ ጥሩ ነገር ከ ያ መጥፎ ነገር አይስራበት እንጂ በዩቱቡ ላይ ማለት ነው ያኔ የመጥፎ ነገር አስቀያሚ ነገር አይስራ እንጂ በቤቱ ወይ ጥሩ ጥሩ ነገር የሚለቀ ከሆነ ያ ሰውዬ ምን ችግር አለው? ሰብክራይብ የምናደርገው ምክንያቱም ስልክና ነገር የማይሰራ ከሆነ ጥሩ ጥሩ ትምህርቶች የሚሰራ ሆነ ያ ሰው ደግሞ ሰርቶ መለወጥ የሚፈልግ ከሆነ ደስ ነው የሚለኝ። ሰብክራይብ ይደረግ። ጥሩ ጥሩ ዜናዎች የሚያቀርቡ አሉ፣ አረ ስንትና ስንት ደግሞ ማደግ የሚፈልጉም አሉ። የመዳብ ቅመሞችም እንደዛው የእኔ ብጤዎች ማለት ነው። ከዛ ሰብክራይብ ካደ አድርጉም ብለው ምናምን በይቱም ትካሉ ለልይችለ ሲጀምር እንደገቀት ንሻየታ ድርጎ አንድ አስር ደያው ምናምን ከአስር ክረን ሌላ የሚያማራጭ አለ። ምክንያቱም ምንም ጊዜና ሰዓት አይፈጅብንም። ሰው ልጅ እናስኮ መብላን ካሰብን ሁሉ ነገር ቀላል በጎነት ነው። ጥሩ ነገር መስራት ለራስ ይሁን ይችላል እንጂ ሰብስክራይብ ቢደራረጉ ነው። ሰው ቢያድግ ደስ ያ የኔ ምስኪን። እንደው ማንኛውም አንድ ሰው ብቻ በቀጠለቀ በቀጠለቀ የምትለው ገባ ወጣ፣ ገባ ወጣ የምትደውለው ለእኔ እንደ ላጫውትሽ ብለሽ ነው አይደለ? አጽፊ ልኝ ወንድም ከሆነ ጻፊ ልኝ በኮሚንት ማለት ይል ጻፊ ልኝ እንጂ በምን አውቀዋለሁ ወንድ ይሁን ሴትም። ገባ ወጣ፣ ገባ ወጣ፣ አንድ ሰው ብቻ ናት የምትታየው። አስር ሰው ነበር። ከአስር ሰው አንድ ሰው ቀረ። ገባ ወጣ ገባ ወጣ። በኮሜንት ትጻፊልኝ ወንድም ሴትም አላውቅም። ይወቃችሁ እንጂ የኔ ሀሳቤዎች ብቻዋን አልተዋትም ብላችሁ ነው መሰለኝ። አይዞአችሁ እንዳልፈረኑ አይደለ አይ፣ ስደት ብዙ ነገር አስተምሮናል። ቸኝነትን እቃ ሁሉ ነገርም ስላስተማረ ጠንካራ ጣንካራ አድርጎናል። አልሀምዱሊላህ